የሄኖክ ተንኮል ደግሞ በጣም ከባድ ነው። ሄኖክ አሁን ላይ ተንኮል እየሰራ ያለው ጽናትን በመርዝ አደንዝዟት የራሱ ለማድረግ ነበር እቅዱ። ነገር ግን ለጽናት አዘጋጅቶ መርዙን አስቀምጦ ሲሄድ እናም ጽናት ምንም አታውቅም ማለት ነው። ቀጥታ ኪራ፣ ውሃ ስጭኝ ብዬሽ አል ነበር እንዴ ስትለው፣ አሁ ስላልሰማሁ እኮ ይቅርታ፣ አሁን አመጣላለሁ። እሺ፣ ወደ ሳሎን ሄዳለችው ማለት ነው። ኪራም ደግሞ ይሄንን ውሃ ሊጠጣ ስል ከለከለችው አጠጣም ብላ በእጇ እንትን ብትልም አይ እኔ መጠጣት አለብኝ ሲል እንዲ የኔን ጥምነው እንዴት አደ የምጠጣው ስትለው ችግር የለው መጠጣ አለ አለና፣ ግጥም አድርጎ ከጠጣው በኋላ ራሱን ስቶ ወደቀ ማለት ነው። ይህን ተንኮል ደግሞ የሰራው ማን ነው? ሄኖክ ነው። ሰላም ሰላም፣ ውድ ሀገሬ ልጆች እያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ሰላም ብዝት ትርፍ ይበልላችሁ። የጽናት ድራማ እንደኔሱ ሲሆነባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ እያላችሁ የሚመጣው አዳዲስ ቪዲዮዎች፣ አዳዲስ መረጃዎች እናንተ ጋር እንዲደርሱ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እና የዛሬው ደግሞ በጣም ነው ያሳዘነኝ። ኪራን በጣም አሳዘነኝ። ጽናቴ ማሳዘነችኝ። አሁን ላይ የእነሱ ፍቅር አሁንም ቢሆን አልቀዘቀዘም እውነት ለመናገር ማለት ነው። ነገር ግን ከእንደዚህ አይነት ሙድ ውስጥ ልመውጣት ሲል ከሀሴት ጋር ያወራል ይጫወታል። ነገር ግን በፍጹም ከልቡ ልትወጣ አልቻለችም። ለሀሴቱ ላይ ይናገራል፣ ያው ጽናት መሆኗን ግልጽ ባያደርግም። እናም ከልቤ ልትወጣ አልቻለችም ማናት እሷ ስትለው ግልጽ አርጓ ይናገርም። አይ እማ ፈቅራት ናት፣ በጣም እምወዳት እያለ ለሀሴት ሲነግራትም፣ ቆይ እሷ ማናት? ምን ስሜ ላትም እንዲ አትናገርም እንዴ ስትለውም አይነግራትም። ግን እኮ እንዲህ አይኔን ስገልጣ ታገኛታለሁ ይላል ደግሞ እና በጣም ነው የሚወዳት። አሁንም ለጽናት ያለው ፍቅር አልቀነሰም ማለት ነው ያለውን ነገር ቀስ በቀስ ግልጽ ስታደርግለት ጽናትና ኪራ እንደሚቀጥሉ ተስፋ አደርጋለሁ ማለት ነው። እናም አሁን ላይ ሄኖክ እየሰራው ያለው ስራ ተገቢ ባልሆነ መንገድ በጣም የተከታተላት ነው። እኔ እንደዚህ አይነት ጠንካራ ሴትና ጀግና ሴት በጣም ነው የሚመቸኝ የምወደው። ስለዚህ ሀሴት ጽናትን አናግርልኝ አላት ማለት ነው። እና የኔን ሕይወት አበላሽተህ የጽናትን ሕይወት እንድታበላሽ ነው እኔ ሂጂ፣ የማናግርልህ አለችው ማለት ነው። ሀሴት ለሄኖክ ሄኖክ ደግሞ ጽናትን በዚህ አሁን በመርዝ ማለት ነው አደንዝዟት ወይም ደግሞ አፍዝዟት ለራሱ ለማድረግ ወይም ደግሞ እንድታፈቅረው ነው ይሄንን ነገር በጓደኛው ያስመጣው ማለት ነው። አሁን ላይ ኪራ በቃ ጽናት ለራሷ ልትጠጣው ያዘጋጀችው ውሃ ነው አልና ሳያውቀው ጥጥት ታደረገ። ከጠጣ በኋላ ራሱን ስቶ ወደቀ ማለት ነው። እናም ጽናት ጽናት ሲል ጽናት እየሮጠች ከኪችን መታ ስታየው ራሱን ስቶ ወድቋል። በጣም ደነገጠች። እንዴ ኪራ ምን ሆነግ ነው? እውነት ልቧ ጥፍትን ያለው በቃ ልቧ ጥፍትን ያለው። ሮጣ ደረሰችለት። እናም ከዛ በኋላ ለናሆሜ ደወለች። ናሆሜ ኪራ ኳሞታልና ቶሎ በልቶሎ ድረስ አለችው። ከዛም በኋላ ናሆሜ ሲመጣ ተሽሎታል ማለት ነው። ግን ምን ሆኜ ነው? ምን ተፈጥሮ ነው? ምንድን ነው? እሱ ምን አድርጌ ነው? እን እኔም ለአብድ ነው እንዴ? በቃ ለየልኝ፣ እን አለ ማለት ነው። ራሱን መጠርጠር ጀመረ ማለት ነው። እውነት ለመናገር ራሱ ስትሆን የወደቀው እና ጽናቴ ደርሳ እንደገና እሱ ቀዝቃዛ ውሃ ፊቱ ላይ አፍሳበት እንደገና ደግሞ አንሶላ አልብሰው ከተረጋጋ በኋላ ሲነሳ አጠገቡ ጽናት አለች ማለት ነው። አያቸው እንደው እኔ በቃ ደስ ነው የሚሉኝ። ብቻ አሁን ላይ የተፈጠረው ነገር የሚያሳዝን ነገር ቢሆንም እውነት በቃ ፍቅራቸው አሁን ላይ ምንም የቀነሰ ነገር የለም። ሄኖክ ደግሞ ጽናትን ለማጥቃት በጣም ብዙ ጥረት እያደረገ ነው። በጣም በጣም በጣም በጣም መከራውን እያየ ነው። ነገር ግን ጽናት በፍጹም ከኪራ በቀር ማንንም ልታፈቅርም አትችልም። ኪራም ከጽናት በቀር ሌላ ሴት ሊታየው ይችላል ብዬ አላስብም። ነገር ግን ኪራ ባለ አሁን ላይ በጣም ጭንቀት ውስጥ፣ በጣም ሀሳብ ውስጥ ነው ያለው ያን ሀሳብ ያን ጭንቀት ለመርሳት ሲል ከሀሴት ጋር እየተቀራረበ እየተጫወቱ ይገኛሉ። እንደውም እንቅልፍም አልመጣም አለኝ ተጨነኩኝ፣ ምን ማድረግ እችላለሁ? ማፈቅራ ሴት እኮ ከልቤ አልወጣም አለችኝ እያለ ሲያወራ እሷ ማናት ብላ ብትጠይቅም ግልጽ አድርጎ ባይነገራትም። ነገር ግን በቃ ና አግሬ ላይ ተኛና መጽሐፍ ላንብብ፣ እኔ እኮ ሲደብረኝ መጽሐፍ አነባለው፣ ስፖርት እሰራለው ስትለው እንዴ፣ ስፖርት በመስራት እኮ አቁመሻል እዚህ ከመጣሽ በኋላ ሲላት፣ አይ ችግር የለም፣ አሁን በቃ አንተ ድብርት እንዲለጥን አናግሪ ላይ ተኛና መጻፍ ላይ አንብብል ስትለው ከተረጋጋ በኋላ እዛ እሷ ጋር ሄዶ በቃ በጣም ድብርት ውስጥ ነው የገባ። እውነት ለመናገር ስለ ጽናት ነው የሚያወራው። ጽናት መሆኗን ግልጽ ባያደርግላትም በጣም በቃ የጽናት ፍቅር በጣም ጽናትን የሚያፈቅራትን ያህል እሷን እንዴት አድርጌ መርሳት ነው ያለብኝ? እንዴት አሁን እንደውም ከዚህ ሀሳብና ከዚህ ጭንቅ ውስጥ እንዲወጣ ከዚህ ድብርት ውስጥ እንድወጣ መጽሐፍ አንብቢልኝ ሲላት፣ ከዛም እግሯ ላይ አስተኝተው መጽሐፍ እያነበበች እያለ እንደ ድንገት ጽናት መጣችና አየቻቸው። ያው ለጊዜው ብደነግጥም ምንም ማድረግ አይቻልም። በዚች ባለችበት ሁኔታ እንደምንም ሁና መውጣት አለባት። ምክንያቱም በዚህ ቅስፈት ውስጥ የሆነ ነገር ተስተካክሎ ጽናት የራሷ ለማድረግ ነው እንጂ ሙሉ በሙሉ ኪራን ጠልታ ወይ ደግሞ ከኪራን ለመራቅ ፈልግ አይደለም ያለውን ነገር ሁላችንም እናውቃለን። እናም የሄኖክ ነገር አካሄዱ እኔ አላማረኝም። በጣም በቃ እንደው ጽናትን የራሴ ካላደረኳት፣ ጭራሽ አንዲት ሰራተኛ እንዴት እምቢ ትለኛለች ብሎ ያው፣ በጉልበት የሚሆን ነገር የለም በፍቅር እንጂ። በፍቅር ምንም ነገር ሊሆን ይችላል፣ ነገር ግን በጉልበት ምንም ሊሆን አይችልም። አሁንም ለእሷ ያመጣውን መድኃኒት ምንም የምታውቀው ነገር የለም። እውነት ለመናገር ሂጂና ስልክ አምጪልኝ አላት። ከዛም ስልክ ልታመጣለት ስትሄድ ምን ቢያደርግ ጥሩ ነው ውሃ ልጠጣ ያዘጋጀችው ውሃው ላይ ማደንዘዣ ይሁን መርዝ ይሁን ብቻ ጨመረበት ማለት ነው እና እሷ ተመልሳ ስትመጣ ጥሎን የሄደ ወዲያውኑም አመሰግናል ብሎ ስልኩን ተቀብሎ ላጥ ብሎ ሄደ ማለት ነው ጽናት ምንም የምታውቀው ነገር የለም ውሃውን ይዛ ከዛ በኋላ ኪራ መጥቶ ለምንድነው ውሃ ማታመጭልኝ እየጠራሁሽ አይደለም እንደሚስላት ይቅርታህን እኮ አልሰማሁኝም አለችው፣ ማለት ነው። ከዛም እሺ በቃ ይሄ ለራስሽ ያዘጋጀሽውን እኔ መጠጣት አለብኝ ብሎ ከእጇ ንጥቅ አደረገና ጥጥት አደረገው። እሷ ምንም የምታቀው ነገር የለም፣ ምንም አላየችም። ከዛ ወዲያ አሁንም ራሱን ስቶ ሲወድቅ ሮጣ ደረሰችለት ማለት ነው። እና ማለት የምፈልገው ምንድን ነው የጽናት ፍቅርም ሆነ የኬራ ፍቅርም ሆነ አሁን ላይ በእንደዚህ አይነት ውጣ ውረድ ውስጥ እያሉ ራሱ ፍቅራቸው አልቀዘቀዘም ምክንያቱም በየደቂቃው በቃ በትን በየደቂቃው በየሰከንዱ ያስባታል አሁንም ማለት ነው ኪራ። ጽናትም በጣም አዝናለች በጣም ከፍቷታል። ነገር ግን ያው ሀሴት ደግሞ ኪራን ለማረጋገጥ በጣም ለማረጋጋት በጣም ጥረት እያደረገች ነው። ከድብርት ውስጥ እንዲወጣና ውጭ ወክ እናድርግ ትለዋለች፣ መጽሐፍ አንብብልኝ ትለዋለች በጣም ብዙ ነገር። እና እንዳልኳችሁ ሀሴት በጣም ብዙ ነገር አሁን ላይ እያደረገች ነው የምትገኘው ማለት ነው እንደሚመስለኝ ከሆነ እያፈቀረች ሆኖ መሰለኝ እሷም ማለት ነው። ነገር ግን እሱ አሁንም በጽናት ፍቅር ውስጥ ተሰምቶ አሁንም በየደቂቃውም የሚያስብ ጽናትን ብቻ የሚገርም ነገር እውነት በቃ እውነተኛ ፍቅር ከባድ ነው። በጣም ነው የምትጎዱት። እና አሁን ላይም ከሴት ጋር እያለም ጽናትን ነው የሚያስባት። ያው ስሟን አያነሳም እንጂ በቃ ከልቤ እኮ ልትወጣ አልቻለችም። እሷ ግን ተወኝ ብላለች፣ ግን እኔ እንዴት ልተዋት እችላለሁ? እያለ ስለ እሷ ነው በቃ የሚያነሳው ነገር ግን ነገር ግን ሀሴት ደግሞ በቃ አንዳንዴ የምናፈቅራቸውን እኮ ለእኛ ላይ ሆኑ ይችላሉ። በተለያየ ነገር ልታረጋጋው ልታስረሳው ብትሞክርም፣ ነገር ግን ጽናትን ሊረሳት አልቻለም ማለት ነው። ተወኝ እሷም የምትለው ወዳ እንዳልሆነ ሁላችንም እናውቃለን። ትንሽ ክፍተት እንኳን ቢገኝ ኪራን የራሷ አርጋ እንዲሁም ደግሞ ያለውን ነገር ለአባቱ አሳውቃ ኪራን ቤተሰቦችን አሳውቆ እንዲጋቡ ነው የምትፈልገው። ያለውን ነገር አስተካክላ ያው የገባችውንም ቃል ፈጽማ ምናልባት እንኳን የሆነ ክፍተት ብታገኝ ኪራ ደግሞ እነሱ ባሉት እንኳን ሀሳብ ባይስማማ ሀሳቡን ቢቀይር ማለት ነው። አሁን እንደሚቀይር ተስፋ አድርጋለሁ። ይህን ሀሳብ ሲሰማ ያው ሁሉ ነገር ግልጽ ሲሆነለት እውነት ለመናገር ከጽናት በቀር ሌላ ሴት የሚያገባም የሚያፈቅርም አይመስለኝም። ምክንያቱም በጣም ስለሚወዳት ማለት ነው። እናም በዚህ ቅስፈት ውስጥ ምናልባት የሆነ ክፍተት እንኳን ቢገኝ ጽናት ኪራን የራሷን ለማድረግ ነው ጥረት የምታደርገው እንጂ ሙሉ በሙሉ በፍጹም ምትርቅ አይመስለኝም። ሀሴትና ኪራ ሁሌ እየተግባቡ ነው፣ ግን ቢግባቡም ጽናት ከልቡ ልትወጣ በፍጹም አልቻለችም ማለት ነው። እናም የዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ስለዚህ እስኪ የተሰማችሁን አስተያየት እናንተም እንደተለመደ በኮሜንት አስቀምጡ። ያው ሁላችንም እንደምናውቀው የጽናት አባት ያው በባለፈው መጥተው ነበረ። ያለውን ነገር ጽናት ለአባቷ ምንም ነገር አልተናገረችም። ነገር ግን ልጄ አንቺ ባትነግሪኝ እኔ አውቄያለሁ ብለው ነበረ። እናም አሁን ላይ ትንሽ ክፍተት ቢገኝ ኪራን የራሷ አድርጋ ያለውን ነገር ለአባቷ ማሳውቃና በቃ የራሷ ለማድረግ ነው ጥረቷ ማለት ነው። እና ኪራን የእውነት ተወኝ ብላ ባትፈልገው እውነት ለመናገር ቤት ውስጥ አትቀመጥም ነበረ። አሁን ላይ እየጣረች ያለችው በቃ ትክክለኛ ኪራን የራሷ ለማድረግ ነው። ሄኖክ ደግሞ ጽናትን የራሴ አደርጋለሁ ብሎ ጥረት እያደረገ ነው። በፍጹም አይሳካለትም። ምንም አይነት ማደንዘዣ የተለያየ ነገር ቢያደርግባትም በፍጹም እሱ ልታፈቅረው ልትወደው አትችልም። እና እንደዛ ሆኖ ሳለ ደስ የሚለው ነገር ናሆሜና ምሩ አንድ መሆናቸው አስደስቶኛል። ምሩ በጣም በጣም በጣም በጣም ነው ናሆሜን እንትን ስታናድደው የከረመችው ነገር ግን ናሆሜ ከእንግዲህ እንደውም ህይወት በቃኝ ብሎ በወሰነበት ሳት እኔ እኔ ያው በሽታው ስለሚያስጨንቀኝ አንተ እንድትጨነቅብኝ እኮ አልፈልግም ስትለው እኔ ያለውን ነገር በሙሉ አብረሽ እጋፈጣለሁ። ምሩ እኔ እኮ በጣም ነው የምወድሽ በጣም ነው የማፈቅርሽ ለምንድን ነው የማትደረጅኝ? እና አንቺ ህይወት የሌ ከሌለሽ እኮ እኔ ህይወቴ ባዶ ነው። ስለዚህ እኔ መኖር አልችልም። ከዚህ ሁሉ ብሞት ይሻለኛል ሲላት በጣም ደነገጠችና ወሰነች። እሷም ወስነ አሁን አብረው ተከራይተው በቃ ዘና ያለ ህይወት ጀምረዋል። በጣም ነው ደስ የሚለው የምሩና የናሆሚ ነገር ያው አንድ ሆነዋል። አሁን የጽናትና የኪራ ነው የቀረው። ጽናትና ኪራም ደግሞ አንድ ሆነው ለማየት ያብቃን። አንድ እንደሚሆኑም ተስፋ አደርጋለሁ። ያው በእነሱ በጽናትና በኪራ መካከል ዛሬ ብቻ ሳይሆን ከዚህ በፊትም ብዙ ፈተናዎች ተፈጥረዋል። ዞሮ ዞሮ አንድ ሆነዋል። አሁንም ደግሞ እነሱ ለማለየት ለማራራቅ ብዙ ነገር ይፈጠራሉ። እኔ እንደማስበው ከሆነ ጽናትን ለመፈተንም ይመስለኛል። ያው ለፈተና ያህል ይመስለኛል። ምክንያቱም ሁለቱም በጣም ይዋደዳሉ፣ ይግባባሉ። የፅናት አባትም ይሄን ነገር ቢያውቁ የሚስማሙ ይመስለኛል። እንዲሁም ደግሞ ኪራ መቼም ቢሆን ጽናትን እንደማይተዋት ተስፋ አደርጋለሁ። ሁለቱ መቼም አይለያዩም እና ያለውን ፈተና ደግሞ ጽናቴ የምትወጣ ከሆነ ኪራ የሷ ነው የሚሆነው፣ የማንም ሊሆን አይችልም። እነሱ ሁለቱ አብረው አንድ ቢሆኑ ደግሞ የኪራ እናት ምን ያህል ደስተኛ እንደምትሆን አስቡ። ምን ያህል ደስተኛ እንደምትሆን፣ ምክንያቱም በጣም ነው ጽናትን እንደምትወዳት ሁላችንም እናውቃለን። ያው የኪራ ደስታ የጽናት ደስታ የኪራን እናት እንደሚያስደስት የኪራን አባት እንደሚያስደስት ተስፋ አደርጋለሁ ማለት ነው። ዛሬ የመጣሁት ቪዲዮ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ